ሰላም እንዴት ናችሁ? ባለፉት ሁለት ክፍሎች እንደተማማር ነው ሁለት የአእምሮ መልካም ባህሪያትን መላበስ በሚለው ፕሮግራማችን የመጀመሪያው ከሁለቱ ደቀ መዛሙርት ባህሪያት አንጻር ነው ይህንን ማስተምራችሁ የመጀመሪያው ልክ እንደ ጴጥሮስ መሆንና ጽኑ እምነት ማሳደር ልክ እንደ አለት መሆን ወደ ጆሮአችን የሚገባውን ነገር በሙሉ መርጠን ማስገባት የተሻለ ነገር አእምሯችን ውስጥ እንዲገባ መምረጥ የተመረጠ ዘር ማስገባት እንዳለብን ተማምረናል። ከዛ በኋላ ደግሞ የጴጥሮስ ወንድም ወደሆነው ወደ እንድርያስ ባህሪ ስንመጣ ከረጅ ወይም ደግሞ በራስ መተማመን፣ በውስጣችን ያለ ጽኑ እምነት በራስ መተማመንን ይፈልጋል ለመተግበር ማለት ነው። አእምሯችን ድፍረትና ልበሙሉነት እንዲኖረው ማላበስ አለብን ብያቸዋለሁ። ዛሬ ደግሞ የምንማማረው ስለ ሁለት ወንድማማቾች ነው፣ ስለ ያዕቆብና ስለ ዮሐንስ ነው። ያዕቆብ የምን ምልክት ነው? የቅን ፈራጅ ባህሪን እየተላበሰ ነው። ራይቼስ የሆነ ጀጅ ነው። ይህን ራይቼስ የሆነ ጀጅ መሆን ለመላበስ ማዳላት የለበትም። ሁልጊዜም ቢሆን ብላይንድ ፎልደድ መሆን አለበት ወይም ደግሞ አይኑን መሸፈን አለበት። ለምን? ለአድልዎ፣ ከዘረኝነት የጸዳ ከቀለም ምርጫ የጸዳ ከጾታ ምርጫ የጸዳ ሁሉንም ፍርድ በሰዎች በባህሪያቸው በድርጊታቸው ነው እንጂ መፍረድ የሚጠበቅበት ሰዎችን ዲስክሪሚኔት ማድረግ የለበትም ነው አእምሯችንም የሚመጡ ነገሮችን መለየት አለብን። የለየነው በመጀመሪያው በሁለቱ ባህርያቶቻችን ነው፣ ጽኑምነት በማሳደር የሚገባውን በመምረጥ ከዛም ባለፈ ደግሞ ደፋር በመሆን በሙሉ በመሆን ነገር ግን ዝም ብለን አፒራንስ ብቻ ወይም ደግሞ አንድን ሰው መልኩን ወይም አቋሙን ብቻ በማየት ጀጅ ማድረግ ወይም ደግሞ መፍረድ እንደሌለብን ነው የሚያሳየው። ይህንን ስናደርግ በፍቅር ነው ጀጅ ልናደርግ የሚገባው። አንድ ጉንጭን ሲሰጥህ ቀኝን ሲመታ ግራህን ስጠው፣ እንዲሁም ደግሞ መጥፎ ወይም ቫዮለንት ወይም ደግሞ ጸባጫሪ ለሆነ ሰው ጸባጫሪ መሆን የለብህም የሚለው ፕሪንስፕል አለ አይደል? ልክ እንደዛ ልባችን ኦፕን ሆኖ ሰዎችን ያሉበትን ቦታ ያሉበትን ሁኔታ አንደስታን ለማድረግ መሞከር አለብን። ካሁን በፊት በተደጋጋሚ ጊዜ እንደነገርኳችሁ ሰዎች የተለያየ ትራውማ ውስጥ ነው የሚያልፉት እያንዳንዶቻችን ትራውማ አለ። መጠኑን ሊለያይ ይችላል። አንዳንዶቻችሁ አሁን እኔ ትራውማ የለብኝም፣ የልጅነት ምንም የስሜት ቀውስ የለብኝም። ትረስት ሚ ከኔ ጋር ሀያ ደቂቃ ቁጭ ብላችሁ ብታወሩ፣ ትራውማ አይደለም የአገር ነገር ነው ዘግዝክ የማወጣው ለምን የተለያየ ጥያቄ ጠይቃችኋለሁ። አንዳንዶቹን ትራውማዎች ሆነ ብላችሁ በልጅነታችሁ ፔኑን ለመርሳት በተለያየ ነገር ተደግፋችሁ በእጽ ሊሆን ይችላል፣ በሴክስ ሊሆን ይችላል፣ በፀብ ሊሆን ይችላል፣ በስፖርት ሊሆን፣ በተለያየ ነገር ትደበቁና ያችን ነገር ምን ታረጓታላችሁ? ወርወራችሁ ከጀርባ ሻዶ ሰልፍ ትፈጥራለች ወይም ደግሞ የራሳችሁን ጥላ ማንነት ትፈጥራለች። ያ ጥላ ማንነታችሁ ትሪገርድ ይሆናል ወይም ነገሮች፣ ለዛ የሚመቹ ነገሮች ሲፈጠሩ ምን ይሆናል? ትሪገርድ ይሆናል ማለት ነው። እና ያ እያንዳንዱ ሰው ትራውማ አለበት። ትራውማ ወይም ደግሞ የስሜት ቁስል አለበት። ያ የስሜት ቁስል እንዳለበት ተረድታችሁ ሰዎች የሚያደርጉትን የሚናገሩትን ነገር ዘላችሁ ከመፍረዳችሁ በፊት አንደርስታንድ ማድረግ አለባችሁ። ልክ እንደ ያዕቆብ ምን ማድረግ አለባችሁ? መረዳት ይኑራችሁ እንደ ያዕቆብ ቅንና አስተዋይ ጠቢብ የሆነ ፈራጅ ሁኑ። ያንን አእምሯችሁን ያንን ባህሪ ያላብሱት። የሚመጣው ሰው ሁሉ ከተለያየ ባክግራውንድ ወይም ከተለያየ የህይወት መስመር ነው የሚመጣው። የሚመጣው ሰው ሁሉ ከተለያየ የቤተሰብ ደረጃ ነው የሚመጣው። የሚመጣው ሰው ሁሉ ከተለያየ ትምህርት ደረጃ ነው የሚመጣው። የሚመጣው ሰው ሁሉ ከተለያየ የኢኮኖሚ ደረጃ ነው የሚመጣው። እያንዳንዱ ሰው እናንተ ባሰባችሁት መንገድ እንዲያስብ አትጠብቁ። ብዙዎቻችን የሚጎዳን እንደሆን ታውቃላችሁ ሰው ሁሉ እንደኛ ለምንደ ማያስብ ብለን ግትር ስለምንን ነው እኔ እናንተ እያንዳንዳችሁ እንደኔ እንድታስቡ አልፈልግም። እንደኔ እንድታስቡም አልጠብቅም። የሚያስማማን ነገር ይኖራል። የማያስማማን ነገር ይኖራል። በሚያስማማን ነገር ቁጭለን እናወራለን። በማያስማማን ነገር ደግሞ ነው ይሄ የሚያስማማን ነገር አይደለም፣ ሌትስ አግሪ ቱ ዲስ አግሪ፣ ላለመስማማት እንስማማ ብላችሁ መለየት ይኖርባችኋል። ጊዜያችሁን፣ ጉልበታችሁን፣ አእምሯችሁን አታባክኑ። ጊዜያችሁ ጉልበታችሁ አእምሯችሁ ማለት በጣም ውዱ የሆነ ኮሞዲቲያችሁ ነው። ውዱ የሆነ ንብረታችሁ፣ ሸቀጣችሁ ነው። ለማንም ሰው ዝም ብላችሁ የምትበትሉት፣ የምትረጩት ነገር አይደለም። ፐርፐዝ ይኖራችሁ ወይም ደግሞ በኢንቴንሽን በዓላማ ኑሩ። በሆነ ብላችሁ ነገሮችን አስባችሁ ካልኩሌት አድርጋችሁ መኖር ብትጀምሩ መልካም ነው። የያዕቆብን ዲሲፕሊን ወይም ደግሞ የያዕቆብን ባህሪ ታፄ ወይም ደግሞ ስነ ምግባር የተላበሰ አእምሮ ለትልቅ ፍርድ ቤት ዳኝነት የታች ነው አእምሯችን ቅን ፈራጅ ከሆነ አስተዋይ ፈራጅ ከሆነ የምናደርጋቸው ነገሮች በሙሉ ወደ ትልቅ ደረጃ ይመሩናል፣ ትልቅ ቦታ ላይም ያደርሱላል ማለት ነው። በምንም አይነት መልኩ ኢንፍሉዌንስ መሆን የለብን። ፒር ፕሬዠር ሊኖር ይችላል፣ ጓደኞቻችን ኢንፍሉዌንስ ሊያደርጉን ይችላሉ፣ ቤተሰብ፣ የመጣንበት ማህበረሰብ ሊሆን ይችላል። በተለያየ መንገድ ተረጋግታችሁ ነገሮችን ማየት መቻል አለባቸው። ለምሳሌ ኤግዛምፕል ስታችሁ ሶሻል ሚዲያ ላይ የሆነ ነገር ሀፕን ሲያደርግ ሁሉም ሰው በአንድ ጃምፕ ያደርጋል። ሁሉም ሰው ላይ ለፍርድ ሁሉም ሰው ነው ጃምፕ የሚያደርገው። ዝም ብላችሁ ሴትል እስኪያደርግ ሁለት ሶስት ቀን ዝም ብላችሁ እዩት። ከዛ እንደገና ታሪኩ ተገልጦ ሌላ ነገር ነው ብትሰሙት አይደል፣ ከዛ ሁሉም መደበቅ ይጀምራል። ሰው ደግሞ አምኔዣ ያለበት አይደል። አምኔዣው ምንድነው? የመርሳት ችግር አለበት። በጣም ሾርት ሜሞሪ ነን። ምንም ይሄ ጥያቄ የለውም። በሶሻል ሚዲያ ላይ ያለ ማህበረሰብ ካያችሁ ሾርት ሜሞሪ ነው ያለው፣ አብዛኛው ሰው ማለት ነው። ከዛ ትላንትና ያደረገውን ያ ሰው ያደረገውን ነገር ረስተው ዛሬ ያ ሰው ጻድቅ ነው። ዛሬ ያ ሰው ፍጹም ነው ፕሮቴክት ሲያደርጉት ዲፌንድ ሲያደርጉት ልታገኙት ትችላላችሁ። ትናንት እኮ እ አደባባይ ላይ ተሰቅሎ ዘልዝለን ካልበላ ነው ሲባል የነበረውን ማለት ለምንድን ያ የሆነው? ስንፈርድ በሩ ክፍት ነው። በስሜት ነው የምንፈርደው? ዋናው ጠባቂው፣ ዘበኛው፣ ገበሬው ሁሉን ነገር አሳልፎ ስለሚያስገባ መጠበቅ ስለማይችል ሰነፍ ገበሬ ስለሆነ ያማን ነው ኮንሽስ ማይንዳችሁ ሰነፍ ገበሬ ነው። ከውስጥ ያለችው ሚስቱ ወይም መሬቱ እንዲጠቃ እንዲደፈር በየቀኑ ስለሚፈቅድና ስለሚያደርግ ማለት ነው። ነገር ግን እንደ ያቆ እንደ ያቆ በጣም ብልህና አስተዋይ ዳኛ ከሆናችሁ ግን አትቸኩሉ። ኤቪደንሶችን ግራና ቀኝ ታያላችሁ። ካያችሁ በኋላ ምንም አፔራንስ፣ ይሄ ሰው ሱፍ ለብሷል፣ ይህ ሰው ቡትቶ ልብስ ለብሷል፣ ይቺ ሰው የሚያምር የባህል ልብስ ለብሳለች ወገቧ ያምራል፣ ቁመናዋ ያምሯል ምናምን ብላችሁ፣ ይቺ ደግሞ የኔቢጤ ቆራጣ ናት እንደዚህ አይነት ነገር ብላችሁ የምትፈርዱት ነገር አይደለም። ብልህና አስተዋይ ዳኛ ምንድነው ያደርገው? እያንዳንዱን መረጃ ይመረምራል። ከመረመረ በኋላ አመዛዝኖ ፍርዱን ይሰጣል። ምክንያቱም ፍርደ ገምድል አይደለም። አእምሯችሁም ፍርደ ገምድል አይሁን። በመረጃ ተንቀሳቀሱ፣ አስተውሉ። በማስተዋል ይሁን። አእምሯችሁን ምንድነው የምታላብሱት? ማስተዋል የተላበሰ ዳኝነት፣ ፍትሐዊ የሆነ ዳኝነት፣ ቅን የሆነ ዳኝነት፣ የማያዳላ ዳኝነት። ይሄ አእምሯችሁን ልታላብሱት የሚገባ ነገር ነው። ሁልጊዜ መቶ ፐርሰንት ይሄ ይሆናል ነው ነው አንዳንዴ ኢሞሽናል የምትሆኑባቸው አጋጣሚዎች ሊኖሩ ይችላል። ያላችሁ አሌጂያንስ ወይም ደግሞ ከሰዎች ጋር ያላችሁ ወዳጅነት ወይም ከማህበረሰብ ጋር ያላችሁ ቅርርብ ትስስር ተጽዕኖ ሊያሳድርባችሁ ይችላል። ስ እንደዛ ሊሆን ይችላል፣ ግን በተቻለ መጠን ቱ ቤስት ኦፍ ዩር ኤብሊቲ ማለት ነው በምትችሉት መጠን ግን ዲየ ግድጀች መልካም የሆነ ዳኛ ሁን። ቅን የሆነ ዳኛ መሆን ይጠበቅባችኋል ማለት ነው። መጥፎውንና እርኩሰት የተሞላበትን ነገር የሚለይ ዳኛ መሆን ስላለብን ያንን ደግሞ ለአእምሯችን ልናላብሰው የሚገባ ትልቅ ባህሪ ነው። ከሁለቱ ባህሪ ቀጥሎ የመጀመሪያው ምንድን ነው? ጽኑ የሆነ እምነት ያለው መልካም ነገሮችን ብቻ ወደ ጆሮ የሚያስገባና መጥፎዎቹ ውጭ ላይ እንዲቀሩ ወደ ቤቱ እንዳይገቡ የሚያደርግ ጠንካራ የሆነ አለት ለቤቱ አለት መመስረት የሚችል ጆሮ ይኖራችሁ ብያችኋል። ከዚ ሲቀጥር ልባችሁ ልብ በሙሉ ይሁን፣ በኮንፊደንስ የተሞላችሁም። ዛሬ ደግሞ ምንድነው? ዳኝነትና ስለ ተወዳጅነት ነው የምናወራው። ሁለቱ የዳኝነትና ተወዳጅነት ኢንሰፐረብል ናቸው። ሊለያዩ የሚችሉ ነገሮች አሉ። ዮሐንስ ተወዳጅ ነው ልክ እንደ ወንድሙ እንደ ያዕቆብ አለን። ልክ ጥሩ ፈራጅ ስትሆኑ ቅን ፈራጅ ስትሆኑ ጠቢበኛ የሆነ ፈራጅ ስትሆኑ ተወዳጅ ነው የምትሆኑት፣ በብዙዎች ዘንድ ተቀባይ ነው የምትሆኑት። ለምን ፍትሐዊ ናችኋ። ፍትሐዊ ስትሆኑና መልካምነት ሲኖራችሁ በዙሪያችሁ ያለው ነገር በሙሉ እናንተ ለራሳችሁ የሰጣችሁትን ቫሊው ነው የሚያንጸባርቀው። ይሄ ማለምን ማለት ነው። ራሳችሁን መውደድ አለባችሁ። ራሳችሁን ማክበር አለባችሁ። ለራሳችሁ ትልቅ የሆነ ክብር ሊኖራችሁ ይገባል። እንደ ማንኛውም ሰው ፍሎ ሊኖራችሁ ይችላል። ወይም ደግሞ ደካማ ጎን ደካማ ጎን አለኝ አለ አለሽ። ሁላችንም አለን አይደል ነገር ግን በተቻለ መጠን ሁልጊዜም ማለት ነው፣ ሁልጊዜም ሰዎችን የማይጎዳ ሰዎችን የማይበድል ባህሪ ሊኖራችሁ ይገባል። ያንን በማድረግ ነው ሕይወታችሁን የተስተካከለና የተሻለ ማድረግ የምትችሉ። ሁለቱ ምንድነው የሚለያዩ ነገሮች አይደሉም። ጥሩ ፈራጅ ስትሆን የስ ሁሉም ጋር ተቀባይነት አለ። ብዙዎቻችን ከሰው ብዙ ኤክስፔክት እናደርጋለን፣ ሰዎች ለምን አልወደዱንም ብለን እንንፈራገጣለን። ኢቨን ራሳችን እየጎዳን ሰዎች እንዲወዱን እንጠብቃለን ለነሱ ብዙ ነገር መስዋዕትነት መመክፈል ነው። መጀመሪያ ለራስ አድርግ፣ መጀመሪያ ለራስ አድርግ። ከዛ በኋላ ነው ሁሉም ነገር የሚመጣው። ያለን ኮንሽየስነስ ወይም ደግሞ ንቃተ ህሊናችን ላይ እያንዳንዱ ማኒፌስት የምናደርገው ነገር ሄዶ ኢምፕሪንት ሆኖ የሚመጣው ከዛ ኮንሽየስነሳችን ነው። ሁሉን ነገር ቀርጾ ከሰብኮንሽስ ላይ በደንብ አብኩቶ ጋግሮ ሁሉን ነገር ሰብኮንሽስ ላይ በስነስርዓት አሳድጉ። የሰማዩን ዝናብ፣ ፀሐዩን፣ ከስር ያለውን ናይትሮጅን፣ ሁሉን ነገር ሰጡ። የዘራነው ነገር እንዲበቅል የሚያደርገው ኮንሽየስነሳችን ነው። ስለዚህ ኮንሽየስነሳችን ክሊን መሆን አለበት። ንቃተ ህሊናችን ክሊን መሆን አለበት። ከአድሎ የጸዳ መሆን አለበት። ከኢፍትሐዊነት የጸዳ መሆን አለበት። ዋይዝ መሆን አለብን። ጠቢ መሆን አለብን። ጥበብን ለመማር ደግሞ ቅዱሳት መጽሐፍት አሉላችሁ። የተለያዩ መጽሐፍቶች አሉ። ከተለያዩ ሰዎች መማር ትችላላችሁ። ማንም ሰው ከእናቱ ወድ ተምሮ ይህን ተምሮ ያን ተምሮ የሚባል ነገር የለም። ሁሉም ሰው ነርቸር አርጎ የሚያሳድገው ቢያንስ 95 ፐርሰንት ባህሪውን ነርቸር አርጎ ወይም ደግሞ በእንክብካቤ ስለሚያሳድገው ማለት ነው። ያንን ማድረግ ይጠበቅብናል። በምንም አይነት መልኩ ቢሆን ክሪቲሲዝም የምንለው ነገር ወይም ደግሞ ትችት ወይም ደግሞ በሌሎች ዘንድ መኮነን ሊሆን ይችላል። ይህንን ያለንን ዲስፕሊን የአእምሮ ዲስፕሊን ወይም ደግሞ የአእምሮ ስነ ምግባር ሊያጎድልብን አይገባም። ልበ ሙሉነትና የእንድርያስ ልበ ሙሉነት አለን። አሁን ምንድነው ቅን ፈራጅ ነን፣ አስተዋይ ፈራጅ ነን። በዛሬ ደግሞ በሁሉም ዘንድ ተወዳጅ ነን፣ ተቀባይ ነን። ይህንን ባህሪያችን ምንም ነገር ሊያጎልብን ወይም ደግሞ አልፎ ሊጥረን አይገባም። ለአእምሯችን አብሶሊት የሆነ ወይም ፍጹም የሆነ የመምረጥ መብት ልንሰጠው ይገባል። ይህንን የምናደርግበት ምክንያት ምንድን ነው? አእምሯችን እንዲመርጥ እንፈቅዳለን፣ ግን አደ ሴም ታይም ሃ ቢ ዋችፉል መጠንቀቅ አለብን። ለመምረጥ የምንሞክረው ነገር ከኛ ኢንቴግሪቲ ጋር ከኛ ስብዕና ጋር የሚሄድ ነው ወይ ከኛ ሃሳብ ጋር የሚሄድ ነው ወይ እኛ ወደምንፈልገው ጥበብ የሚመራን ነው ወይ ብለን ራሳችን መጠየቅ አለብን። አእምሯችን የተለያዩ ባህርያትን ልናላብሰው ምንችለው እኛና እኛ ብቻ ነን፣ ማንም አይደለም። ባይዘወይ እኔ ያንተን አእምሮ ባህሪ ልቀርጽልህ አልችልም። እኔ አንችን አእምሮ ባህሪ ልቀርጽልሽ አልችልም። ነገር ግን ምንድነው ጋይድ ላረግህ እችላለሁ፣ ጋይድ ላረግሽ እችላለሁ። እኔን መጽሐፍት ጋይድ ያደርጉኛል አይደል? እነዚያን መጽሐፍቶች የጻፏቸው ሰዎች በብዙ መንገድ ከሌሎቹ የተማሯቸው ነገሮች ናቸው። እውቀት ተሸጋጋሪ ነው። አንድ ሰው ፍጹምን ያዋቂ ነኝ እኔ የእውቀት ባለቤት ነኝ ምናም ብሎ ሲበጠረቅ የምታዩት ከሆነ ራን ከዛ ሰው ራቁ። ከሌሎች የሚማረውን ነገር ክሬዲት እየሰጠ እኔ ከእንትና ነው የተማርኩት፣ ግን እኔ ይህንን የተማርኩትን ነገር ኮፒ አርጌ ሰርቄ፣ በዚህ መንገድ ደግሞ የራሴን ነገር ጨምሬበት ይሄው እየተጠቀምኩበት ነው። ሌላችሁ ይችላል ሜዚግ በጣም ስማርትነት ነው። ከዛም ባለፈ ግን እነዛ ሰዎች ያስተማሩኝን ነገር ያስተማሩኝን ነገር አምጥቼ ደግሞ ማስተማር አለብኝ። ለምን አህብቱ ዳምፒት አውት እዚህ ውስጥ ተጠራቅመው፣ ምንድን ነው የጋን ውስጥ መብራት ነው የምሆነው፣ ጥቅም ስለሌለው። ለዛም ነው የምመርጣቸው መጽሐፎች አሉ። የምመርጣቸው ቲዮሪዎች ይኖራሉ። የምመርጣቸው ስቴፕ ባይ ስቴፕ ፕራክቲሶች ይኖራሉ። እነዛ የመረጥኳቸውን ነገሮች ግን አህብቱ ቢምን ዋችፉል መሆን አለብኝ፣ ማስተዋል አለብኝ። ማስተዋል የተሞላበት ዳኛ ተወዳጅ እንደሚሆን እየነገርኳችሁ ስላለው ማለት ነው። እነዚህም ባህሪያት የተላበሰ ሰው፣ ተወዳጅነትን ያተረፈ ሰው፣ ጥሩ ፈራጅ የሆነ ሰው ዲግኒፋይ ይሆናል ወይም ደግሞ እንዴት ነው የሚባለው በአማርኛ ላይክ የተከበረ ሰው ነው የሚ በሌሎች ዘንድ ግሎሪፋይ መደረግ የሚደረግ ሰው ነው ይህ አኔ ኤክስፕረሰር ገላጭ ነው አእምሮ ውስጥ ያለውን ስሜቱን አእምሮ ውስጥ የተማረውን ነገር አእምሮ ውስጥ ያዳበረውን እሳቤ ምንድነው ገላጭ ሰው ነው ያሰው የሚገልጸው ግን በምንድን ነው በቀና ፍርድ ነው በፍርድ የገምድልነት አይደለም ወይም በውሸት ሌሎች ላይ ፍርድ በመፍረድ ወይም በመክሰስ አይደለም ምን በማድረግ ነው ቀና ፍርድ በመፍረድ በሌሎች ዘንድ የሚሞገስ በሌሎች ዘንድ የተከበረ ገላጭ የሆነ ሰው ነው የሚለው። እያንዳንዳችሁ ይህን ባህሪ ልትላበሱት ይገባል። አእምሯችሁ ውስጥ ምንድ ነው ፍርደ ገምድ ላቱ ነው። አትቸኩሉ። በቃ የዛሬ ዋና ዋናው መልክቴ ምንድነው? አትቸኩሉ ለመፍረድ። መጀመሪያ ቆም ብላችሁ እዩ። ምንም ይባል አበባል መጽሐፉን መጽሐፍን በከበሩ ወይም ደግሞ በውጭ ባለው በመጽሐፉ ሽፋን አትገምቱት ወይም አትፍረዱት ይባላል። አንዳንዴ አንዳንዱ መጽሐፍ የማይረባ ነገር ሊመስላቸው፣ አንድ ሻውሻንክ ሪደምፕሽን የሚል ሙቪ አይታችሁ ከሆነ ሞርጋን ፍሪማን የሚሰራበት ፊልም ማለት ነው። በጣም በጣም ምርጥ ፊልም ነው። በቃ ደስ ይላል ታሪኩ ማለት ግን፣ አሁን ሻውሻንክ ሪደምፕሽን ኢቨን ሞርጋን ፍሪማን አንድ ወቅት ሲናገር የሰማሁት ስለ ሻውሻንክ ሪደምፕሽን ሲናገር ያ ሙቪ በጣም በቃ ግሬተስት ኦፍ ኦል ታይም መሆን ይችል ነበረ፣ ግን ፎር ስቱፒድ ሪዝን ያንን ሻውሻንክ ሪደምሽን የሚለውን ርዕስ መረጡ አሁን ያ ግሬተስት ፕሪዝን ብሬክ ቢሉት ወይም ሰምቲንግ ቢሉት ምንድነው የሚሆነው ካይሮኬት ያደረግ ነበር ግን የሆነ ሰው ሻውሻንክ ሪደምሽን የሚለውን አይቶ ነው አየው ልክ ዩቲዩብም ላይ ሶሻል ሚዲያም ላይ ሰዎች ተምኔል ምናምን ሲጠቀሙ በጣም ሰንሴሽናላይዝ የሚያደርጉት ከበሩን ሰው አይቶ ቸኩሎ ቀጥታ ወደ ለማየት ጓጉቶ እንደሚሄድ ስለሚያውቁ ነው ዋይ በውጩ የሚፈርደው ሰው ብዙ ስለሆነ ብዙዎቻችሁም እንደዛ ናቸው። አሁን የኔ ቪዲዮዎች ተምኔላ ከተው ንስራለ ጥሩ አይደለም ምናምን ትሉኛላችሁ። አይ ኖ ተምኔላ ብዙም አይደለሁም ምን ትኩረት ሰጥቼም ጊዜ ወስጄም ዋይ ብዙ ሰው ማያየውም ለምንድን ነው? ከበሩን በማየት ብቻ ኖ ዲስ ኢዝ ቦሪንግ ሁክ የሚለውን ነገር ስለማትጠቀም ማለት ነው። ልክ እንደዛ ነው። እያንዳንዱ የህይወታችን መስመር እና አእምሯችሁን ማላበስ ያለባችሁ ነገር ምንድነው? ቀስ ብላችሁ አስተውላችሁ ቼክ ማድረግ መመርመር ልመዱ። አእምሯችሁን ይህንን ቀና የሆነ መልካም ፈራጅነትን ወይም ጥሩ ዳኝነትን አስተምሩት። ከዛ በኋላ ተወዳጅነትን መላበስ ትችላላችሁ። እናንተም በሌሎችን ተወዳጅነታቸውን አንደርስታንድ እያደረጋችሁ እያወቃችሁ ስለምትሄዱ ማለት ነው። የዛሬው ምክሬ ከአስራ ሁለቱ ደቀ መዛሙርት ሶስተኛውና አራተኛው የያዕቆብና የዮሐንስ የወንድማማቾቹ ባህርያት እነዚህ ነበሩ። በሚቀጥለው ደግሞ አምስተኛውን ባህሪ ይዤላችሁ እመጣለሁ። ስለምትከታተሉኝ አመሰግናለሁ። ሰብስክራይብ ማድረግ፣ ሼር፣ ላይክ፣ ኮሜንት ማድረግ አትርሱ። ታንክ ሶ